አንድ ምስኪን ወጣት ሴት አንድ በዳይ ሲያሰቃያት እንመለከታለን። በዛ መራሪ በረሃ ላይ አይኖቿ በእንባ ተሞልቶ፣ እባክህ አትግደለኝ፣ እባክህ ተወኝ እያለች ትለምነዋለች። ነገር ግን ያ አካል መቼም አልተውሽም፣ ለአንድ ደቂቃ እንኳ እንድትኖር ያልፈቅድም፣ ብሎ በያዘው ስለት ሊወጋት ሲሞክር በያዘው ስለት ሊወጋት ሲሞክር አንድ ጀግና ወጣት መጥቶ የያዘውን ስለት መሬት ላይ አስጥሎ ይዘርረዋል። ያችንም ሴት ከዛ በዳይ አካል ያድናታል። እዛ አካባቢ ሌላ ሰዎች ስለነበሩ ፈረሱ ላይ ጭኗት ከዛ ቦታ ላይ ያመልጣሉ። ልጅቷን ቤቷን አሳየችውና ወደ ቤት ይዟት ይሄዳል። የልጇ መጥፋት ያስጨነቃት እናትም ልጇን ስትመለከት በጣም ደስ ይላታል። እስካሁን ድረስ የት ጠፍተሽ ነው ልጄ ብላ ሄዳ ተጠምጠማ አቀፈቻት። ልጅቷም እናቷን በማግኘቷ በጣም ደስ አላት። ያጋጠማትንም ነገር ቁጭ ብላ ለእናቷ ትነግራት ጀመር። እናትም በደስታ ወጣቱን አመሰገነችው። አብረውም ቁጭ ብለው መብላት ጀመሩ። በመሃልም ወጣቱ ምን ሆነች ነው ግን እነዛ ሰዎች እንደዛ የሚያሰቃዩሽ ብሎ ይጠይቃታል። የወጣቱ ስም አሚር ይባላል። የልጅቷ ስም ደግሞ ኑራ ይባላል። ኑራ ማስከትል እንዲህ አለች። እኔ እንደ ተለምዶዬ በጎቼን እየጠበቅኩኝ ነበር ነገር ግን ወዲያውኑ የሆነን የሆነ ድምፅ ሰማሁ ሰማው። ውሃ ጠምቶኛል፣ ውሃ ፈልጋለሁ የሚል የእርዳታ አይነት ድምጽ ነበር። ድምፁን ወደ ሰማሁበትን አቅጣጫ ሲሄድ አንድ በጣም ያረጀ አዛውንት ከዛፍ ጋር ተጠፍሮ ታስሮ ነበር። እኔም ወዲያውኑ ውሃንና የሚበላ ምግብን አመጣሁለት። አዛውንቱን በጣም አመሰገነኝና አንድ ቀለበት አውጥቶ ሰጠኝ። ይህንን ቀለበት ከራስሽ ጋር አድርጊውና ደብቂ። ምናልባት ካገኘሁሽ ትሰጭኛለሽ አለኝ። እኔ ምን ሆነህ ነው እዚህ ጋር የታሰርከው ለመፍታት ልሞክርለህ ብዬ ጠየቅኩት። ነገር ግን ወዲያውኑ ሰዎች ወደ እሱ ጋር ሲመጡ ተመለከተ። አዛውንቱም ቶሎ ከዚህ አምልጭ ያለኝ፣ እኔም እየሮጥኩኝ ከአንድ ድንጋይ ስር ሄጄ ተደበቅኩኝ። እነዛ ሰዎችም ወደ አዛውንቱ ጋር መጡና የደበቅከው ንብረት የት አለ ንብረቱን ሁሉ የት እንዳደረከው ተናገር እያሉ ያንገላቱት ጀመር። አዛውንቱም እኔ ምንም የማውቀው ነገር የለም ብሎ አንገቱን አቀረቀረ። ነገር ግን ጠያቂው በጣም ተናዶ በያዘው ስለት ወጋው ጀመር። በዚህ ሰዓትን ያልቻልኩምና ድምፄን ከፍ አድርጌ ጮህኩኝ። እኔንም የተመለከቱኝ ሰዎች ያሯሩጡኝ ጀመር። ፈጣን ስለነበሩ እኔ ላይ ደርሰው ያዙኝ። ከዛ አንተ ሰበብ ሆነህ ባትመጣ ኖሮ ሞቼ ነበር አለችው። አሚርም ይህንን ሲሰማ እስቲ አዛውንቶ የሰጠሽን ቀለበት ስጭኝ ይላታል። ኖራም ቀለበቱን አውጥታ ሰጠችው። አሚርም ቀለበቱን ሲመለከተው የሚያውቀው መሰለው፣ በጣም ደነገጠ። ቀለበቱ ላይ አፍጥጦ ይመለከት ጀመር። ድሮ ልጅ እያለ የተከሰቱ ነገራቶች ትዝ ይሉት ጀመር። የገዛ አባቱ እሱና እናቱን ከቤት ሲያባርራቸው እናቱ እያለቀሰች ስትለምነው ያለው ሁኔታ ትዝ ይለው ጀመር። አሚርም አዛውንቱን ሄዶ ለማግኘት ፈለገ። ምናልባት ያ አዛውንት እሱም ያውቀው ሊሆን ይችላል ብሎ አስቦ ነበር። ወደ ኑራም ዞሮ አዛውንቱን ወዳገኘሽበትና ቀለበቱን ወደ ሰጠሽ ቦታ እንሂድ አላት። ኑራም እሺ፣ እስካሁን አዛውንቱ ምንም ካላደረጉት ቦታውን ላሳየህ እችላለሁ አለችው። እየወጡም ሳለ ወዲያውኑ እናት መጣና አይሆንም ልጄ፣ ወደዛ እንድትሄጂ አልፈቅድልሽም ትላታለች። በፍጹም እሷ መሄድ የለባትም ምትሄድ ከሆነም አንተ ሄድ፣ አንተም ከሄድክ ጥንቃቄ አድርግ እያለች ትቆጣው ጀመር። አሚርም እናቴ ሆይ ምንም አትጨነቂ፣ እኔ ቦታውን እንድታሳየኝ ብቻ ነው የምፈልገው እሷን ጉዳት ላይና ችግር ላይ የሚጥል ምንም አይነት ነገርን አላደርግም ይላታል። የኑራ እናት ግን ልትፈቅድለት አልቻለችም። ብዙ ከለመናትና ከነገራት በኋላ እናት ምንም አማራጭ ስላልነበራት በደንብ ጥንቃቄ እንዲያደርግ ትመክረው ጀመር። ከዛም ኑራ አሚር ባዘጋጀላት ፈረስ ላይ ሆና አብረው መሄድ ጀመሩ። በረሃውን አቋርጠው ከተጓዙ በኋላ አዛውንቱን ወዳገኘችበት ቦታ ይደርሳሉ። ነገር ግን በቦታው ላይ አዛውንቱ አልነበረም። ይልቁንስ በቦታው ላይ የደረቀ ደም ገመድ እንጂ ሌላ ምንም ነገር አልነበረም። አሚርም ቀደም ብለን ብንመጣ ኑሮ እናገኛቸው ነበር አለ። ኑራም ዞር ዞር እያለች ስትመለከት ፈረሰኞቹ የሄዱበትን የእግር ኮቴ ትመለከታለች። ለአሚርም እያሳየችው እርግጠኛ ነኝ አዛውንቱን ይዘውት በዚህ መንገድ ሄዱት ብላ ኮቴውን ታሳየዋለች። ከዛም አሚርና ኑራ ሆነው ኮቴውን ተከትለው መሄድ ጀመሩ። በስተ መጨረሻም ወደ አንድ ጉድጓድ ጋር ይደርሳሉ። ጉድጓዱ በደረቁ ቅጠሎች ተሸፍኖ ነበር። ውስጡ ላይም ያ አዛውንት ተኝቶ ነበር። አዛውንቱ በጣም ስለተጎዳ ራሱን ስቶ ነበር። እንደምንም እንዲነቃ ካደረጉት በኋላ አሚር በፈረሱ ላይ ያፈናጡት፣ ወደ ኖራ ቤት መመለስ ጀመሩ። ቤት እንደደረሱም አዛውንቱ በጣም ደክሞት ስለነበር የሚጠጣ ውሃ እንዲያመጡለት ያዛል። እናትም ወዲያውኑ ውሃን ይዛ ወደ እነሱ ጋር ትገባለች የያዘችውንም ውሃ ልታቀብለው ቀና ብላ አዛውንቱን ስትመለከት ፈዛ ቀረች። በድንገትም በእጇ ላይ የያዘችው የውሃ እቃ መሬት ላይ ወድቆ ይሰበራል። ያንን አዛውንት በአግራሞትና በድንጋጤ በቁጣ መልኩ ትመለከተው ነበር። እንዳፈጠጠችም፣ አንተ ሰውዬ እዚህ ምን ትሰራለህ? እንዴት ብትደፍርና ወደ እኔ ቤት የመጣኸው? አሁን ይህንን ቤት ለቀህ ውጣ። እኔ ጋር እንድትገባ አልፈቅድልህም። ከዚህ ውጣ እያለች ትጮህበት ጀመር። አዛውንቱ ምንም አልተናገረም። ምንም አይነት መልስ አልሰጠም ነበር። አንገቱን እንዳቀረቀረ ከተቀመጠበት ተነስቶ ለመውጣት መሞከር ጀመረ። አሚር አዛውንቱን ቢደግፈውም፣ አዛውንቱ ግን ከአሚር እጁን ካላቀቀ በኋላ ተነስቶ ከዛ ቤት እየተንደፋደፈ መውጣት ጀመረ። በጣም ስለመቱት ወገቡ ጎብጦና ታሞ ነበር። እንደምንም ያንን መንደር ለቆ መውጣት ጀመረ። አሚርም ከኋላው ያንን አዛውንት ይከተለው ጀመር። በመንደሩ ጫፍ ላይ ወጥቶም አዛውንቱ ቁጭ አለ። አሚርም አዛውንቱን ተከትሎት ነበርና ወደሱ ጋር ጠጋ ብሎ ከዚህ በፊት ከዚች አዛውንት ጋር ትተዋወቃላችሁ እንዴ? ምንድን ነው ታሪካችሁ? ለምን አስወጣች? እስቲ ምን አድርገሃት ነው ንገረኝ፣ ይለዋል። አዛውንቱ ግን ሊናገር አልፈለገም። ነገር ግን አሚር ችክ ብሎ ያዘው፣ ንገረኝ አለው። አዛውንቱም በደንብ ከተነፈሰ በኋላ እኔ በጣም በዳይና ጨካኝ ሰው ነኝ። አንድ ወንድም ነበረኝ። አባታችን ደግሞ በጣም ሀብታም ነበር። በልብስ ስራ ላይ ትልቅ ገበያ የነበረው ታዋቂና ባለ ሀብት ቱጃር ነበር። እኔም ወንድሜ አግብተን መኖር ጀመር። እኔ ወንድ ልጅ ወለድኩኝ፣ ወንድሜ ደግሞ ሴት ልጅ ወለደ። እስከዚህ ድረስ ሁላችንም በሰላምና በፍቅር እንኖር ነበር። ነገር ግን ከጊዜያት በኋላ አባታችን ይታመማል። በጣም እንደደከመና ተስፋ እንደሌለው ሲያውቅ፣ አደራችሁን ተጋግዛችሁ ኑሩ ታላቅ ደግሞ እኔ ስለነበርኩኝ በታናሽ ወንድሜ ላይ ሐቁን እንድጠብቅለት አላፍትና ነው ስጄ ሁሉንም እንድንከባከብ መከረኝ። ነገር ግን አባቴ ከሞተ በኋላ ሁሉንም ነገር ረሳሁት። የእናትና የአባቴን አደራ መወጣት አልቻልኩም። የአባቴ ንብረት ሙሉ በእኔ እጅ ሲገባ ጭንቅላቴ ታወረ። ምንም አሰባቃተኝ። ወንድሜ በንብረቱ ላይ እንዳይጋራኝ ብዬ ከቤት አባረርኩት። ፍርድ ቤት ሄዶም እንዳይከሰኝ የውሸት ማስረጃን አሰረቼ ለዳኛው ጉቦን ከፍዬ ንብረቱ ሙሉ የኔ መሆኑን አሳወቅኩኝ። በዚህ በጣም ባለሀብት የሆንኩ መስሎኝ ነበር። ወንድሜን ከቤት ካባረርኩት ከተወሰኑ ዓመታት በኋላ ወንድሜ እንደሞተ ተነገረኝ። ነገር ግን አሁንም ማሰብ አልቻልኩ። በጣም በዳይና ክፉ ስለነበርኩኝ የወንድሜን ሚስትና ልጁን ዙር ብዬ እንኳን አላየኋቸው። አሚራ አዛውንቱ የሚናገረውን ነገር አምኖ መቀበል አቃተው። የሚያደርገውን ነገር አጣ። አዛውንቱም ቀጠለ። ወንድምህ ከሞተ ለምን ሚስቱንና ልጁን አምጥተህ እዚያ አታኖራቸው? እንዴት የአባትህን አደራ አትወጣ? እንዴት በወንድምህ ላይ ተጨክናለህ? እያለች ትቆጣኝ ጀመር። ነገር ግን እኔ የእሷን ንግግር ከምንም አልቆጠርኩት። እንደውም በዛ መንደር የማውቃት አንድ ቆንጂዬ ልጅ ነበረች። ለአገባት ፈልጌ ስጠይቃት ወዲያውኑ ነበር የተቀበለች። እሷን ካገባሁ በኋላ ነበር ጭራሽ ነገራቶች ሲገለባበጡ ጀመር። የገዛ ሚስቴን እና ልጄን ከቤት አባረርኳቸው። አቅሜ ከቀን ወደ ቀን እየቀነሰ መጣ። እያሰበችልኝ የመሰለኝ የምትሰጠኝን ምግብና መጠጥ የምጠጣላት ሁለተኛው ሚስቴ ለካ እየጎዳችኝ እንደሆን አላወቅኩም ነበር። ያገባኋት ሁለተኛ ሚስት ጠንቋይ የነበረች እኔን ለመጉዳት ብዙ ነገር ታደርግ ነበር። እሷ እኔን ተቀብላሽ ያለችው እኔን ወዳኝ ሳይሆን ንብረቴን ፈልጋ ነበር። የሚገርመው እሱ ብቻ አይደለም። እኔ ስራ ሳቆም አንድ ወጣት የኔን ስራ ተክቶ እንዲሠራ ሰውን ይዛልኝ መጣች። እኔም ምን ቢያላልኳትም እሺ አልኩኝ። ነገር ግን ያመጣሁት ወጣት ከሷ ጋር ግንኙነት ነበረው። እኔ ሳላያቸው ሁለቱ ይገናኛሉ። እኔ ጋር ሲሠራ ከቆየ በኋላ ማታ ላይ የሚሄድበት ቦታ አለ እያለ ይወጣል። እኔም ይሄ ነገር ግራ እያጋባኝ ይመጣል። ወዴት ነው የምትሄደው ብዬ ስጠይቀው እናቴ ታማለች፣ እሷን ማስታመም አለብኝ ወደ ቤት ነው የሚሄደው ይለኛል። አንድ ቀንም ከሱቅ እየወጣ ወደ ቤት ማለቱ ሲበዛብኝ እሱ ሳያየኝ ወደ ቤቱ ሊሄድ ወሰንኩኝ። ወደ መንደራቸውም ደርሼ ጎረቤታቸውን ስጠይቅ እናቱ እንደሞተችና ከሞተችም እንደቆየች ይነገረኛል። እኔም ይሄ ወጣት በጣም ያጭበረበረኝና መጥፎን ነገር እንዳሰበ ገባኝ። ከሥራም ላሰናብተው አሰብኩ። እሱ ብቻ አልነበረም። የገዛ ሚስቴም ሌሊት ላይ ወታ ትሄዳለች። የት እንደምትሄድ ግን አላውቅም። እሷንም ተከታትዬ ወዴት እንደምትሄድ ለማወቅ ፈለግኩኝ። ማታ ላይም ቤት ገብቼ የምተኛበት ቦታ ላይ እንደሚተኛ ሰው ዓይኔን ጨፈንኩኝ። የተኛው የመሰላትም ያቺ ሁለተኛ ሚስቴ ቀስ ብላ እኔ ሳላያት ወጥታ መሄድ ጀመረች። እኔም ከኋላዋ አከታተላት ጀመር። ትንሽ ከተጓዘችም በኋላ ወደ አንድ ቤት ደረሰች። ቤቱ እኔ ጋር የሚሰራው የወጣቱ ልጅ ቤት ነበር። እሷ እንደ መጣች ሲያውቅ የቤቱን በር ከፍቶ ተቀበላት። እሷም እየሳቀች አቅፋው ወደ ውስጥ ገባች። እኔም በጣም ስለተናደድኩኝ ቀጥ ብዬ ነበር ወደ ቤታቸው የገባሁት። ሁለቱም እኔን ሲመለከቱኝ ያላሰቡት ነገር ስለነበር ደንግጠው ነበር። እኔም ሚስቴ ላይ መጮህ ጀመርኩኝ። ምን ሆነሽ ነው? እንዴት ሳታስፈቅጂ በዚህ ሌሊት ወደዚህ ልትመጪ ቻልሽ? ምን ፈልገሽ ነው ወደዚህ የመጣሹ? እያልኩኝ እቆጣት ጀመር። ነገር ግን በዚህ ሰዓት ያቺ መጥፎ ሚስቴ ምንም አልመሰላትም። እንደውም እውነቱን እንድነግርህ ከፈለክ፣ እኔ አንተን የቀረብኩህና ያገባሁህ ንብረትህን ፈልጌ ነው እንጂ ሌላ ምንም ፈልጌ አይደለም። እሱም እንደምታየው በቅርቡ የኔ ይሆናል። እኔን ባትከታተለኝና መጥፎ ነገር እንዳደርግ ባትገፋፋኝ ጥሩ ነው አለችውና ያ ወጣት ወጥቶ ስለነበር እሱን ለመጥራት ቤቱን ለቃ ትወጣለች። በዚህ ሰዓት እኔ ምንም ማድረግ አልቻልኩ። ነገራቶች ሁሉ ተደራረቡብኝ። በሠራሁ ትልቅ ወንጀልም እየተቀጣው መሆኑንም አወቅኩኝ። በገዛ ቤተሰቦቼ ላይ ባደረስኩት ግፍ በትንሹ እየተቀጣሁ መሆኑን አሰብኩኝ። ሚስቴና ልጄን ከቤት እያለቀሱ ሳባራቸው እንዲህ ብላኝ ነበር፣ ባሌ ሆይ እወቅ ያደረግክብን በደልና ግፍ ዞሮ ዞሮ መጨረሻው ባንተ ላይ ነው የሚሆነው ብላኝ ነበር። እሷ ያለችኝም ነገር ትዝ ይለኝ ጀመር። መሬት ላይም ተዘረሬ ማልቀስ ጀመርኩ። ሁሉንም ይቅርታ ለመጠየቅ ወሰንኩኝ። ያባረርኳቸውን የወንድሜን ሚስትና ልጁን የገዛ ሚስቴንና ልጄንም ይቅርታ ለመጠየቅ ወሰንኩኝ። ነገር ግን ያላሰብኩት ሌላ ነገር ጠበቀኝ። ያ እኔ ጋር ይሰራ የነበረው መጥፎ ወጣት እኔ ጋር እንደሚሰራ ያውቁ የነበሩ ነጋዴዎች ስለነበሩ በእኔ ስም ከነሱ ብዙ ንብረቶችን ይበደራል። በጣም ብዙ ንብረትንም ከተበደረ በኋላ እሱና ሚስቴ ያንን መንደር ለቀው ወጡ። አበዳሪዎቹም እኔ ጋር እየመጡ ብድርህን ክፈል እያሉ ያስጨንቁኝ ጀመር። መክፈል ግን አልቻልኩም። የተበደሩት ንብረት በጣም ብዙና ማይታሰብ ነበር። ከዛም ሁሉም ንብረት የተወሰደብኛልና፣ አዛውንቱ ስቅስቅ ብሎ ማልቀስ ጀመረ። አሚርም ለአዛውንቱ አብሽር አታልቀስ እያለ እያባበለው ሳለ በድንገት ከነኑራ ቤት በኩል ጩኸትን ይሰማሉ። እቤታቸው ሙሉ ለሙሉ እየነደደ ነበር። ኑራና እናቷ ከውስጥ ሆነው የድረሱልኝ ድምፅን እያሰሙ ነበር። ወጣቱ ምንም አልተግደረደረም፣ እየሮጠ ወደ ቤቱ ጋር ሄደ። አዛውንቱ ባለው አቅም ተነስቶ ወደዛ ጋር ይሄዳል። ኑራና እናቷ ውስጥ እንደሆኑ ያወቀው ወጣትም እነሱን ለማዳን እሳቱ ሳይበግረው ወደ ውስጥ ይገባል። እንደምንም ወደ ውስጥ ገብቶም ተራ በተራ ሁለቱንም ያወጣቸዋል። ደስ የሚለው ነገር ሁለቱም ምንም አይነት ጉዳት አልደረሰባቸውም ነበር። እሳቱ እየተቀጣጠለና እየበዛ ስለመጣ መንደሩን ለቀው እየሮጡ ይሄዳሉ። ከእሳቱም ከራቁ በኋላ አንድ ጥግ ይዘው ቁጭ አሉ። አሚርም ምን ተፈጥሮ ኖ ኑራ፣ ነገሪ ምንድን ነው የሆነው ይላታል። ኑራም እነዛ አዛውንቱን ያሰቃዩት የነበሩት ሰዎች ወደኛ ጋር መጡ፣ አዛውንቱ ወደዚህ እንደመጣ ሲጠይቁን አናውቅም አላቸው። እናቴም አዛውንቱ እዚህ ከመጣ በኋላ ቤቱን ለቁ ወጥቷል፣ እዚህ እንዲቀመጥ እንኳን አልፈቀድንለት፣ ቤቱን ለቁ ወዴት እንደሄደ ግን አላውቅም ብላዋለች። ከዛም ሰዎቹ በጣም ተናደው ቤንዝን ቤቱ ላይ ያርከፈከፉበትና እሳት ለቀውብን ሮጠው አመለጡ። አሚርም ይህንን ሲሰማ ከዚህ በላይ እዚህ መቆየታችን ለህይወታችሁ ራሱ ጥሩ አይደለም፣ ይህንን ለቀን ወደ እኛ መንደር መሄድ አለብን እኔ ወደ ራሴ ቤት ወስዳችኋለሁ አለና ሁሉም በፈረሱ ላይ ሆኖ አዛውንቱ ደግሞ አሚር ላይ ተፈናጦ፣ አሚር መንገዱን እየመራ ወደ ቤት ይወስዳቸዋል። መንደራቸው በጣም የሚያምርና ፏ ያለ ነበር። ቤታቸው ደግሞ ከዛው የበለጠ በጣም ትልቅ ህንፃ ያለው ብዙ ሰራተኞች እና ወታደሮች የነበሩበት ቤት ነበር። በቤቱ በኩል የአሚር እናት አሚር መምጣቱን ስትመለከት እየሮጠች ወደ እሱ ጋር ሄዳ ትጠመጠምበታለች። የአሚርም እናት የመጡትን ሰዎች ስትመለከት የኑራን እናት ስትመለከታት ፈዛ ቀረች። የኑራ እናትም እንደዛው። ሁለቱም ሮጠው ሄደው ተቃቀፉ። ለብዙ ሰዓታት እያለቀሱ ተቃቀፉ። ከቆይታ በኋላም ዞር ብላ ስትመለከት አዛውንቱን ታየዋለች። የሚገርመው ነገር ባሏ ነበር። አዛውንቱም እሷ መሆኗን ሲያውቅ አንገቱን አቀረቀር ጭራሽ የራሴው ባለ አለች። አዛውንቱም አንገቱን እንዳቀረቀረ፣ እባክሽ ይቅርታ አድርጊልኝ። ያኔ መስገብገቤና መጥፎን ነገር ማሰቤ ነው ከናንተን ከቤት እንዳስወጣ ያደረገኝ። እባክሽ ይቅርታ አድርጊልኝ። ከእናንተ ከተለየሁ በኋላ ነበር በሕይወቴ ሙሉ ያደረግኩት ግፍ ወደ ራሴ ይዞረብኝ። አሁን ሁሉም አልፎ አንቺን ለማየት በቃው። እባክሽ ይቅርታ አድርጊልኝ አለት። እናትም የመገረም እየሳቀች አየህ አይደል ተማምነህበት የነበረው ያ ትንሽ ንብረት እንዴት እንደሚጠፋ አሁን የሁለታችን ቦታ ተቀያይሯል። ነገር ግን ቢሆንም ይቅርታን እስከ ጠየቅከኝ ድረስ ይቅርታ አድርግልሃለሁ አለችው። እኔ አንተ ከቤት ካባረርከኝ በኋላ ልጄን ይዤ የቀን ስራን መስራት ጀመርኩ። ልጄን በጥሩ እንክብካቤ አደገ። እያደገ ሲመጣም በጣም ጠንካራ፣ ጎበዝ ውትድርና ላይ የሚሰማራ ጀግና ወጣት ሆነ። ንጉሱም ይህንን ሲያውቅ የራሱ አማካሪ አደረገው። ከዛም በራሳችን ልፋትና ጥረት ይህንን ሁሉ ንብረት ማግኘት ቻልን አለች። አዛውንቱም አድኖት ወደ ራሱ ቤት ይዞት የመጣው ወጣት ልጁ መሆኑን አወቀ። እጁ እየተንቀጠቀጠ ማቀፈው። ልጄ ሆይ እባክህ ይቅርታ አድርግልኝ፣ እናንተ ላይ ማይገባ ነገር እንዲያደረግኩባችሁ እባክህ ይቅርታ አድርግልኝ እያለ ደም እንባ ማልቀስ ጀመር። አሚርም አባቴ ሆይ አታልቅስ፣ እኔ ይቅርታ አድርጌ ለሃለሁ አባቴ ሆነህ መቼም ቂም ሊዝብህ አልችልም። ተጸጽተህ ወደኛ እስከመጣት ድረስ እኔ ደስተኛ ነኝ፣ ይቅርታን ተቀብያለሁ አለው። የአሚርም አባት አንገቱን ደፍቶ በዛ ቤተ መንግስት ላይ መኖር ጀመረ። አሚርና ኑራን በጣም እየተቀራረቡና እየተዋደዱ ይመጣሉ። በስተመጨረሻም አሚር እኔ ከዚህ በኋላ አንቺን ማግባት እፈልጋለሁ፣ የራሴ ላድርግሽ እፈልጋለሁ፣ እኔን ለማግባት ፍቃደኛ ነሽን? ብሎ ይጠይቃታል። ኑራን በደስታ ያቀረቀረችውን አንገቷን ቀስ እያለች ከፍ አድርጋ አዎ አለችው። ከዛም ለአሚርና ለኑራ ትልቅ ሰርግ ይደገሰና በዛው ቤተ መንግስት ውስጥ ይጋባሉ። የደስታና የፍቅር ኑሮንም መኖር ጀመሩ። አባት በስተመጨረሻ ተጸጸቶ ሁሉም ነገር ቦታ ቦታውን በመያዙ ቢደሰትም፣ ነገር ግን ያሳለፈባቸው በደልና ግፍ ትዝ ሲለው የገዛ ልጁን እንኳን ቀና ብሎ ማየት ይከብደዋል። ይህንን ውብና ፍቅር የሆነን ቤተሰብ ነበር ልበትን የነበረው እያለም ይተክዛል። የዛሬው ታሪካችን ይህንን ይመስላል። ታሪኩ እንደመሰጣችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።